ከትናንትና የተካሄደው ብሬንድፎርድ ከማንቸስተር ሲቲ ጨዋታ የተገኙ ውጤቶች እና ፍትሐዊ ተካሄዶች። መግቢያ ትናንትና በጌች ከዲዳች ኮሜነዲ ስታዲየም ክቦታ የተደረገው ፕሪሚየር ሊግ ጨዋታ ብሬንድፎርድ እና ማንቸስተር ሲቲ መካከል ነበር። ውጤት ሲቲ በ1 0 ሸንፎ መልሷል። ይህ ውድድር ብሬንድፎርድ ቤት ላይ እስከዚህ ድረስ ሙሉ መልስ ማድረግ አልቻለችም ነበር። ነገር ግን እዚህ ጊዜ ሶፍ ጨዋታ ሆኗል። በተጨማሪም ይህ ውድድር አንድ ስለ ኬፕ ጓርዲያ በማንቸስተር ሲቲ ተመራማሪ እና ብልስኬት እንደነበር ያሳያል። የጨዋታው መሪ ክፍሎች ዶሚኒንግ ከተጀመረ ኤኤአ በዘጠኝ ደቂቃ ውስጥ ኤርሊንግ ሃላንድ ሮይን ሃዋይንድ አስወጣት እና በጥቂት ጊዜ ብሬንፎርድ እንዲሰብ ተደርጓል። ይህ ግብር በኬፕ ጓርዲያ ሥራ በፕሪምየር ሊግ 250ኛው ውል ሆነ። ነገር ግን በመጀመሪያው እህል ጊዜ በማዕከል ተጋርዶ አተሞ የነበረ ፋብራዊ መጉዳት ተረጋገጠ።

በመከላከያ ላይ ጂቪያርዲያው ሩቤን ዲያስ ኒስ ኦሮያዋ የመስመር ድጋፍ ከፍተኛ ተሳትፎ አደረጉ። ስለ ውድድሩ አስተያየት ሁለተኛ ግምገማ ከመጀመሪያው ጊዜ የሲቲ ጥረት እጅግ ነበር፣ ግን በሁለተኛው ክፍል አንዳንድ ጊዜ ብሬንትፎርድ ውድድር ተጽዕኖ አሳየ። ፔፕ ጓርዲያ ስኬት ይህ ውድድር የፔፕ ጓርዲያ በሙሉ በአንድ ክለብ 250ኛ ብልስ ውድድር ነበር። የተፈጥሮ ጉድለት ሯብራይ በጨዋታው መካከል በመግደም ስለተፈጠረ ስፖርት ቡድን ተጽዕኖ ሊያስከትል ይገባል። ብሬንትፎርድ እና አዳዲስ ስራዎች ብሬንትፎርድ በኋላ ግንባራዊ መድረኮች ተሞልቶ ነበር። የተፈጠሩት እድል ግን አፈጻጸሙ ሳይሳደድ ይቆማል። መደምደሚያ ትናንትና የተካሄደው ውድድር በጥንቃቄ ውስጥ የተያዘ እና አጥናቀሩ የላቀ መሆኑን አሳየ። ፔፕ ጓርዲያ ስለ 250ኛው ውድድር የተያዘው ትምህርት በሙሉ ይገባል። እናም ኤርሊንግ ሃላንድ እንደ መጽናኛ ተመራማሪ በመጨረሻው ጊዜ የሚጠቀምበት ክልል ነው። እነሆ ለፕሪምየር ሊግ ውድድሮች የተለያዩ ተጫዋቾች ተሳትፏቸውና ሁሉም በአንድ የፍትሐዊ ውድድር መሆን ይጠበቃል።